በስመአብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ይህ በማህበረ ተዋህዶ ኦርቶዶክስ የኪነ ጥበብ ክፍል እየተዘጋጀ የሚቀርብላችሁ ሳምንታዊ በረሃ ግብራችን ነው። ከዚህ በፊት ስደተኞቹ በሚል ትረካ እስከ ክፍል ሰባት ድረስ አይተን ስንጨርስ በሌላ ትረካ እንደምንገናኝ ቃል ገብቼላችሁ ነበር። ይሄው ቃሌን ጠብቄ ዛሬ ደግሞ ቬነሲያ በሚል ተከታታይ ትረካ እንድንጀምር እግዚአብሔር አምላክ ፈቅዶ ወደናንተ መጥቻለሁ። እንድጀምር የፈቀደ አምላክ ያስጨርሰኝ ዘንድ ጸሎታችሁ አይለየኝ እያልኩ ወደ ትረካው ከትረካው ጋር ደስታ ወለተ ሥላሴ ከማህበረ ተዋህዶ ኦርቶዶክስ ቬነስያ ቤታቸው ውስጥ በጸሎት ላይ እያሉ ነበር የፊት በራቸው በኃይልና በችኮላ የተንኳኳው። ለጥቂት ጊዜ ስም ብለው አዳመጡ። በፍጥነት እኛ የሮማ ወታደሮች ናቸው ብለው ነበር የገመቱት ህዝበ ሮማ የቆስጠንድኖስን መንግስት መደገፍ በጀመሩ በመጀመሩ ክርስቲያኖች በምዕራባዊ ሮማ ገዢዎች መሳደድ ጀምረዋል። ካታኩምቦች ከምድር በሚሸሹ ክርስቲያኖች እየተጠለቀለቁ ነው። አባ አባ ክፈቱልኝ። የሴት ድምፅ ነበር። ከፊተኛው ይልቅ ያሁኑ ድምፅ አስደነገጣቸው። ማናት? በዚህ ሰዓት መሽቷል፣ ከሌሊቱ ስድስት ሰዓት። አባ አባ፣ እኔ ነኝ። ልጅቷ እየተርበተበተችና በስርቅታ ድምፅ ነበር የምትጣራው አማተቡና በሩን ከፍተው ቆሙ። አባ አባ አባ ማነሽ አሉ ቀስ ብለው። የሮማ ጨረቃ አካባቢዋን ጤፍ በሚያስለቅም ብርሃኗ አደምቀዋለች ቀስ በቀስ ቤቱንም በብርሃኗ ሞላችው። አባ እኔ ነኝ፣ ቬኔሲያ። አባ ሰዓል ለነ ቅድስት። ራሳቸውን ያዙ። ምን ነው? ምን ሆንሽ ልጄ? በሩን መልሰው ዘጉና እጆቻቸውን ደረታቸው ላይ ለጠፏቸው። አመለጥኳቸው አባቴ። ጫን ጫን ትተነፍሳለች። አባ እነማንን እነማንን ልጄ? እንባዋ በመደነቅ ፊቷን ተመለከቷት። ለቬነስ መስፍን ሊሸጡኝ። አልጨረሰችውም፣ እንባዋ ቀደማት። እጇን ይዘው ወደ ጸሎት ቦታቸው ወሰዷት። ቬኔሲያ የመክስሚያኑስ ተወዳጅ ልጅ ብቸኛ። ቀዳሚም ተከታይም የሌላት በቆንጅናዋ ተወዳዳሪ ስላልተገኘላት ነበር የዜውስ ካህን ቬነስያ ብለው የሰየሟት። ጸጉሯ ትከሻዋ ላይ ሲያዩት የተኛ ዘንዶ ይመስላል። ከሁሉም በላይ የሮማን ጀግኖች ልብ የሚፈታተነው ደግሞ እንደ አጥቢያ ኮከብ የሚያበራው ዓይኗ ነበር። ንጉስ መክሲሚያኖስ ልጄ የልዕልቶች ልዕልት ናት እያለ ለመኳንንቱ ሳይናገር ውሎ አድርም ከግቢ አትወጣም፣ ብትወጣም እንኳን በደንገጡሮቿ ተገባ ባህር በተሸፈነ ሰረገሏ ውስጥ ሆና ነው። የሮማ ጀግኖች እውነተኛ የፍቅር አምላክ ቬነስ በመክሲሚያኖስ ቤት ትገኛለች እያሉ ለውበቷ ሊሰግዱ ጠዋት ማታ ከዚያ የተንጣለለ ግቢ አይጠፉም። እንዲያውም ብዙ ልዑላን መክሲሚያኖስን ዜውስ የበደለው ነገር ቢኖር ቬነስያን ልጁ ማድረጉ ነው፣ በአቶንማ ኖሮ ያለ እርሱ የሚያገባት ባል ተገኘ ነበር እያሉ ይታርታሉ። ስለ ቆንጆች በተነሳ ቁጥር ተምሳሌት የመትሆነው ነው የመክሲሚያኖስ ብርቅዬ ልጅ ቬኔሲያ ናት። በልቡ ያልተመኛት በህልሙ ያልዳሰሳት ባይኑ ያልተከተላት ሮማዊ ቢኖር ምናልባት አባቷ ብቻ ሊሆን ይችላል። የሮማ ልዑላን ሁሉ በንጉሱ ፊት ጀግና ለመባል ለመመረጥና በውበታቸው ቂንጠኞች ለመሆን ዘውትር የሚጥሩትና ከጥቂት ዓመታት በፊት በሮማ ቤተ መንግስት ዙሪያ የማይጠፉት ቬኔሲያን ለማግባት ደጅ እየጠኑ ስለሆነ ነው እያለ የሮማ ሕዝብ በየአደባባዩ መጠቋቆምና መንሸኳሾ ከጀመረ ሰንብቷል። ንጉስ ማክሲሚያኖስ ልጁ ለአንድ ላንዳፍታ እንኳን አጠገቡ እንድትለይ አይወድም። ስታለቅስ ቀርቶ ሲከፋት ማየት አይሻም! ሲወጣም ሆነ ሲገባ ስለ እርሷ ውበትና ሕይወት ይጨነቅላታል። ከእናቷ ይልቅ ስለ መብልና መጠጧ የሚያስብላት ራሱ ነው። ቬነስያ ካለች ለሰይጣን እንኳን ግዛት ይሰጠዋል። አንድ ቀን ልዕልት ቬነስያ በሮማ አደባባይ ሐር በተሸፈነው ሰረገላዋ ውስጥ እንደ ሰራተኛ ንብ በከበቧት በከበቡ ደንገጥሮቿ ታጅባ ስትጓዝ ግንዴላ የሮማ ወታደሮች አንዱን አዛውንት እያዳፉ ሲወስዱት አየችና፣ ሰረገላዋን አስቆመች። ደንገጥሮቿ ደነገጡ ልዕልታቸውም እንባ ያዘሉ አይኖቿን ስትጠርግ አዩት ወዲያው በእግሯ ስር ተንበርክከው ምልጃ እንደሚጠይቅ ጸሎተኛ አንጋጠው አዩት ምን ሆኑ የቴ ሜቴ የደንገ ጥሮች እመቤት ጠየቁ እነዚያ ወታደሮች ጥላቸው ቬኒሲያ ጣቷን እየተደበደቡ ወደሚሄዱት አዛውንትና ወደ ከበቧቸው ወታደሮች አመለከተች። የደንገ ጥሮች እመቤት ጠርሲዳ እየተበደቡ የነበሩትን ወታደሮች ይደበደቡ የነበሩትን ወታደሮች ሲያነጋገሩ የመሸበር ሁኔታ ታዩባቸው። ዱላቸውን ወደ በብታቸው መልሰው አዛውንቱን ከያዘው ወታደር በቀር ሁሉም ወደ ሰረገላው መጡና ለጥ ብለው መሬት ከሳሙ በኋላ በተጠንቀቅ በልዕልት ቬነስያ ፊት ቆሙ። አዛውንት አምጧቸው፣ ቬነስያ አዘዘቻቸው። ክርስቲያን ናቸው፣ መቶ አለቃው መለሰ። ክርስቲያን ምንድን ነው? ወደ መቤት ጠርሲዳ ስውር ብላ ጠየቀቻቸው። ኢየሱስ ክርስቶስ የተባለ አምላክ የሚያመልኩ ናቸው። እሜቴ! ለምን ትደበድቧላችሁ ታዲያ? ሲሰብ ካገኝተነው ነው። መቶ አለቃው ተናገረ። እስቲ አቅርቧቸው። አዛውንቱን የያዘው ወታደር መሬት ለመሬት እየጎተተ ይዟቸው መጣ። ለእልት ቬኔሲያ ፊት ሲደርሱ አዛውንቱ ተነስተው ቆሙ። ይንቀጠቀጣሉ። ፊታቸው በደም ተሸፍኗል። ቀኝ እጃቸው ተሰብሯል። ቬኔሲያ አንጀቷ ተንሰፈሰፈ። ከልጅነቷ ጀምራ ይሄ ለሰው የማዘን ባህሪ ነበራት። ደንገጥሮቿ ይህን ባህሪዋን ከእናቷ የወረሰችው ነው ይላሉ። እናቷ እንዲሁ ወደ ባሻ ናት ወታደሮቹ የልዕልቷን ፊት ሲመለከቱ ፍርሃት ወረራቸው። መክሲሚያኖስ ልጁ ይህን ያለችውን ይሁን ያለችውን ከመቀበል አይመለስም። አባት ምን አድርገው ነው? ቬነስያ ጠየቀቻቸው። ለኔ ሞተልኝንና ከሲዖል ባርነት ነፃ ያወጣኝን ጌታዬን በማመኔ ነዋ። እሜቴ፣ እኚህ ሰውዬ የሚናገሩት በሙሉ አልገባሽ አላት። ሲኦል ጌታ ምንድን ናቸው? ማን ይባላሉ አባ ሄርማን? ልቀቋቸው ይሄዱ። አስጠራውታለሁ የት ነው የሚኖሩት? አባ ሄርማን አድራሻቸውን ከተናገሩ በኋላ የተሰበረቻቸውን ደግፈው በደም የተሸፈነ ፊታቸውን እየጠረጉ ወደ መንደሮች መሃል ገቡ። ካይኗ እስኪሰወሩ ድረስ ተከተለቻቸው። ከዚያች ሰዓት ጀምሮ የኒያጎስ ቋላ አባት መልክ ተቀርጾባት ቀረ። ባሰበቻቸው ቁጥር እንቧ ይመጣል። የተሰበረጃቸው ደም የከበበው ፊታቸው ድቅን ይልባታል። በዚያ አሳዛኝ ፊታቸው መሃል ግን ደስተኝነታቸውን የሚያሳይ ፈገግታ ይነበብ ነበር። እመቤት ጠርሲዳ የቬኔሲያን የዚያን ቀን ገጠመኝ ካስተዋሉ በኋላ ስለ ክርስቶስ ለመናገር በሩ ተከፈተላቸው። እርሳቸው ለእልፍኙ የሚሆን ዕቃ የሚገዙ በመሆናቸው የንግድ ከተሞችን ሁሉ በየጊዜው ያዳርሱ ነበር። በዚህ ወቅትም በእነዚያ የክርስቲያኖች ጽናትና ሕይወት እንደተደነቁ ይኖሩ ነበር። በመጨረሻ ታዲያ በአንድ የመኳንንት የገበያ አዳራሽ ውስጥ ከአብሮ አደግ ጓደኛቸው ጋር ባለፈው ዓመት ተገናኙ። ጓደኛቸው ክርስቲያን ነበረችና በሚያስደስትና በሚያጓጓ ሁኔታ ስለ አዲሱ ኑሯ አጫወተቻቸው። በክርስቲያኖች ሕይወት የሚገኘውን ፍቅር አንድነትና መተሳሰብ ጽናትና ቁራጥነት እንዲገረሙበትና እንዲያስቡበት አደረገቻቸው። በተለይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ፈቀድ ሲል ስለደረሰበት መከራ ከተረከችላቸው በኋላ የሰማዕታትን ዜና አበሰረቻቸው። እመቤት ጠርሲዳ በንጉሥ መክሲሚያኖስ ግቢ ያለውን የራሳቸውን ሕይወትና በካታንኮም ውስጥ ከምድር በታች የሚገኘውን የክርስቲያኖች ኑሮ አነጻጸሩት። መሽቆጥቆጥ፣ መደንገጥ፣ ለታይታ ብቻ መስራት፣ አንዱ አንዱን በአይነ ቁራኛ መከታተል መሸማማት፣ ገላን በድብቅ ለመኳንንት መሸጥ፣ የሚያስጠላና የውርደት ኑሮ በዚያ የተንጣለለ ግቢ እየኖሩ መሆኑን ተረዱት። ከዚያም በላይ ደግሞ ስለ ወዲያኛው ዓለም ባሰቡ ቁጥር ተስፋቸው እየመነመነባቸው መጣ። በዚች ምድር የቀመሰዋት ስቃይ በወዲያኛውም እንዳትከተላቸው ያስባሉ። ስለዚህም መቤት ጠርሲዳ ወደ ገበያ በሄዱ ቁጥር ዘመድ ጥየቃ ብለው እያመካኙ ወደ ክርስቲያኖች ቤት በድብቅ መገስገሳቸውን ካምና ጀምረው ተያይዘውታል። ያ በትረካ ብቻ የሰሙትን ህይወት እርሳቸውም ተካፈሉበት። ያጽናኗቸዋል፣ ይጸልዩላቸዋል። እዚያ የፍቅር ማህበር ደርሰው ሲመለሱ የመንፈስ ብርታትን የአእምሮ ሰላምን ይጎናጸፋሉ። እመቤት ጠርሲዳ ልዕልት ቬነሲያን በዚያ ገጠመኛ ተንተርሰው ስለ ክርስቲያኖች ሕይወት በሚተርኩበት ጊዜ ስቃያቸው ረሃባቸው፣ ግን ደግሞ ጽናታቸው፣ ፍቅራቸው ያንዱን ሞት አንዱ ሊሞት የሚያደርገውን እሽቅድምድም ስትሰማ ያ ላይኗ ብርቅ የሆነው እንባዋ ይቀድማት ነበር። ያ እመቤት ጠርሲዳ የልዕልቷን መመሰጥ ሲመለከቱ ስለ እርሳቸው ሕይወት አወሩላት። ለዚህ ነው እመቤት ጠርሲዳ ምንም ነገር ቢመጣቦ የማይሸበሩት አንድ ነገር በሆኑ ቁጥር አባቴ እንኳን ሲረበሽ ሲያጽናኑት እገረም ነበር። ደግሞ ለአገልጋዮች ሁሉ ሩህሩህ ነውት። ልዕልት ቬኔሲያ የነገሯትንና የእርሳቸውን ባህሪ ታነጻፀርላቸው ጀመር። እኒያ የተደበደቡት አዛውንት ታላቅ መምህር ናቸው። ለሰዎች ሁሉ የድህነትን በር የከፈቱ ናቸው። እመቤት ጠርሲዳ ያንን ገጠመኝ ሲያወጉ ልዕልት የተሰበረው እጃቸውና በደም የተሸፈነ ፊታቸው ታወሳት። እመቤት ጠርሲዳ፣ እኔ ክርስቲያን መሆን እችላለሁ? ልዕልት ቬኔሲያ እንበዋን ጠራ አርጋ የጠየቀቻቸው ጥያቄ ነበር። ትችያለሽ ልዕልት፣ ችግሩ በአባትሽ ቤት ያለውን ጣውት አምልኮ ለማሸነፍ ያለሽ ጽናት ነው። እመቤት ጠርሲዳ፣ ኢየሱስ ክርስቶስ ደካሞችን ይረዳል አላሉኝም? ልክ ነሽ ልዕልት። ታዲያ እኔንስ አይረዳኝም? ወይስ ልዕልት ነች ብሎ ይተወኛል? እግዚአብሔር ሰው አይመርጥም ነገር ግን ቆራጥ ልብና ጽኑ እምነት ይጠይቃል። ይህን እንዴት ነው ማገኘው? የወንጌል ትምህርት ስትማሪ፣ ስትጸልይ። ማን ያስተምረኛል? እመቤት ጠርሲታ፣ እንደርሱ ተደብቄ መሄድ አልችልም? እመቤት ጠርሲጣ ከዚያች ቀን ጀምሮ የክርስትናውን ሕይወት በደንብ ያስተምሯት ጀመር። የሐዋርያትን ገድል፣ የደጋግ እናቶችን ታሪክ በልቧ ጽላት ቀረጹላት። በተለይ ደግሞ ከሻሻቸው አምልጦ ግንባራቸው ላይ ያንቀላፋ የሚመስለውን ሽበት ወደ ጎን እየላጉ የእናትነት ለዛ ባለው ቅላጼያቸው ሲያወጓት ያላቸውን ህይወት ያየችውና የኖረችበት ይመስላታል። በቬኒሲያ አልፈኝ ውስጥ የሚያደሩት እመቤት ጠርሲዳ በመሆናቸው ሌሊት ሌሊት በድብቅ አዲሱን ኑሮ መኖር ጀመሩ። ይጸልያሉ፣ ያስተምራታል፣ መዝሙር በላውሳስ ይዘምራሉ በመጽሐፍ ቅዱስን ያነባሉ። ልዕልት ቬኔሲያ ሁልጊዜ የሚያሳስባት የአባቷ ህይወት ነበር። ስለዚህ ጉዳይ ዳርዳር ብላ በወሬ ወሬ የሰማች መስላ ብታነሳበት ፊቱ ሲቀያየር ተመለከተችውና ዝም አለች። የተወደዳችሁ የክርስቶስ ቤተሰቦች የሚቀጥለው ክፍለ ጊዜ ክፍል ሁለትን እናያለን። የእግዚአብሔር ሰላም ከሁላችንም ጋር ይሁን።